ነገር ተንኮል ማሰቡ ከአንድ ቦታ ወሬ አምጥቶ በቃ ወደራሱ ራሱ ማድረግ ቆይ መጀመሪያ አነሰውና የፊዮሪ ያነሰውና ደግሞ አሁን ወደ ሜሪ መጣ ለምንድን ነው አይገርምም ወይ ጉድ እኔ እኮ የሰውን ህይወት እንደዚህ አድርጎ ብትንትን አድርጎ ምን ጥቅም ያገኝበታል ምንም ጥቅም አያገኝበትም ፊዮሪም ይኸው ኢዘኑ እንደምታፈቅር ነው ከዛም በኋላ እሱ ቁጭ ብሎ እያወራ እያለ ወደ እሷ ወደ ሜሪ ካሄደ ሜሪ ደግሞ ጓደኛዋ ጫማ ስለምትጠርቅ አብረው እያገዘችው እያስተማረችው ስለሆነ እሱ ደግሞ እነሱ ቤት ሄዶ ጫማ ስለሚጠርቅ እሷ እዛ ቁጭ ብላ ነበረ። ከዛ ወደ እሷ ጋር ሄደ። ይቺ ልጅ ሁሌ ጊዜ ከነሱ ጋር ነው ማያት ብሎ ወደ እሷ ጋር ሄደ። ከዛ እሷ ጋር ሲሄድ ሰላም እህት አላት። ደህና ነኝ አልሐምድላ አለችው። ከዛም በኋላ ቁጭ አለ። ከዛ እሷም ተነሳችሁ ና ጫማ ወደ ትጠርግለት አለች። ጫማ ወደ ተጠርግለት እንዴ፣ አንቺ ጫማ ትጠርጊያለሽ እንዴ አላት። አዎ፣ ምን ችግር አለው አለ። አይ እሱማ ችግር የለውም አላት። እና ታዲያ እንደዚህ የጠየካ ለምንድን ነው? ማለት ቆንጆ ነሽ፣ አለባበስሽ ሁሉ ነገሮች፣ ሊስትሮ ጫማ ጠራጊ ትመስለኝ አላት። እንዴ ምን ችግር አለው አለችው። እሱማ ችግር የለውም አላት። እሱማ አዎ ነገሩ ልክ ነህ። እኔ የሰራ ሰው የጫማ የደስትሮች ጠራጊ አይደለሁም፣ እናሱ አላት። አይ እነሱ ለመርዳት እሱ እኛ እኛ ቤት መጥቶ ጽዳት ስለሚያጸዳ ጫማ ስለሚጠርግልን፣ ከዛ እኔም ሲደብረኝ ደግሞ እነሱ ጋር መጥቼ ነው ማጸዳ አለችው። እንደዛ ነው እንዳላት። አዎ እሺ አላት። ከዛ በልቡ እችንማ በደንብ አረጌ ቀርቤ የሆነ ነገር ከእሷ ጋር ውስጥ ያለው ከነሱ ጋር ያላትን ግንኙነት ቅረቤታነት ምን እንደሆነ ማወቅ ፈልጋለሁኝ አለ። አስባችሁታል? እንግዲህ መጥፎ ሰው እንደዚህ ነው የሚያስበው። ጥሩ ነገር አያስበው ማለት ነው። ከዛም በኋላ ራሱን ጣለ። ራሱን ይጥልና ወደቀና፣ ከዛ ምኑ ነው አለችው። ራሴ ምናምን አላት። እሺ በቃ መድኃኒት ምናምን ሰጠችው። አሁንስ ተሻለህ? አለችው አው አሁን ተሽሎኛል አላት እሺ፣ ተተሻለህ እሺ አለችው። እሺ ስልክ እንቀያየር አላት። በቃ እሺ መድኃኒት እንድትወስድ እኔ ደውልልሃለሁ እሺ። ተቀያየሩ። አቤት የሰው ክፋት እኮ በቃ ቤት ላገኛት ብሎ ማለት ነው። ውድና የተከበሯችሁ ውድ ቤተሰቦች አሰላሙ አሌይኩም ወረሕመቱላሂ ወበረካቱ፣ በያላችሁበት ያለ ሰላምና እዝነት ይውረድላችሁ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሽር ማድረጋችሁ እንዳትረሱ። እንግዲህ ዛሬ ደግሞ በሚገርም ሁኔታ ላይ ፊዮሪና ኢዙን በጣም ተሰምቷቸዋል። እሷ ሌላ እንደምታፈቅር እሱ ደግሞ ስለሚያፈቅራ ልጅ እየተናገረች እያለ በጣም ደነገጠ ማለት ነው። እስኪ ስለ አንተ ንገረኝ ምናምን ስትሲላት አለችው ስለ አንተ ምንድ ስለ አንተ ጓደኛ የለም አለችው አይ ጓደኛ የለኝም ማለት ይቺ አሁን ዚ የተቀመጠችው ልጅ ከሁለት አንደኛችሁ ፍቅረኛ ፍቅረኛ ትሆናለች ብዬ ነበረ ወይን እህታችሁ ትሆናለች ብዬ ነበር ምናምን ስትለው አይ ፍቅረኛ አይደለችም ግን የጓደኛዬ ጓደኛው ናት አላት እንደዛ ነው እንደ አለችው አዎ እንደዛ ነው አላት። እሽ እኔ ደግሞ እኮ ፍቅረኛችሁ መስላኝ ነበር ከሁለት አንደኛችሁ አለችው። አይ አይደለችም። እሽ እስኪ ስላንተ ንገረኝ አለችው። ስላንተ ምን ልንገር፣ ፍቅረኛ የለም አሁን ላይ ፍቅረኛ የለኝም አላት። እንዴት የለህም ምናምን ስለው፣ አሁ የለኝም፣ ግን አንድ የመወዳት ልጅ ነበረች አላት። እንዴ ማለት የምወዳት ልጅ እና ፍቅርህን አልነገርካትም እስካሁን ድረስ? አልነገርኳትም አላት። በቃ እኔ ነግረልሃለሁ ወይ ያለችው። እሱም ደግሞ ድንግጥ አለ። ከዛም በኋላ እሺ አለ። ከዛ ፊዮሬ እስኪ ስላንቺ ደግሞ ንገሪኝ አላት። እኔ በጣም የምወደው ልጅ አለ አለችው። በቃ ልቡ ስብር አለ። ከዛ በጣም ከፋው፣ ከምንም በላይ ከፈው። ከዛም በኋላ እና ደግሞ ማስታወቃችኋለሁኝ አለችው። እሺ አለና እሱም ከፍት አለው። ከዛ ተኪሷ ብር አውጥታ ትሰጠዋለች። እንካ ይሄን ገንዘብ ትለዋለች። ይህ ምንድን ነው? ባለፈው ጫማ ስለሰፋህልኝ ይህ ገንዘብህ ነው አለችው። አይ እኔ አልፈልግም አላት። እኔማ እንደዛ ከሆነ ካልተቀበልከኝ ሁለተኛ ዝግድም አልመጣም አለችው። አይ እሺ እቀበልሻለው አንቺ ተምትቀሪ ገንዘቡን እቀበላለሁ ብሎ ተቀበላት። ከዛ እሷም ደግሞ እሺ በቃቸው ብላ ሄደች። ከዛ ሁለተኛ ትመጫለሽ አላት። ምንም ጥርጥር የለውም ማለችው። ከዛም በኋላ ሄደች ወደ ቤቷ። ወደ ቤቷ እንደሄደች ልብሷን ቀያየረችና ወደ መስጊት ልትሄድ መንገድ ላይ እየሄደች ነበረ። ከዛ አማን ምን ቢያደርግ ጥሩ ነው? ኧረ እኔ ሀና ማን የሚባል ሰውዬ ምናባት ይላደርገው። ቆይ ቆይሱ በሰው ፍቅር መሀል ገብቶ የሰውን ህይወት መበጥበጥ ማለት ምን ማለት ነው? ከዛም በኋላ በመንገድ ላይ ይጠብቅና ለሆነልሽ አበባ ይሰጣታል እሷም ደግሞ ያችን አበባ ተቀብላ ግጥም የጻፈላትን ይዛ መደሰት ጀመረች ይዙን የጻፈው መሰላት ግን አማነ የጻፈው ምን ምን እንደሚደረግ አላቅም የሱ ነገር ማለት ነው ከዛም በኋላ እሷም ደግሞ አበቧና ሸተተችና ወደ መስጊዷ ሄደች ከዛም በኋላ ለጓደኛዋ ደወለች ሚላት እንዴት ነሽ? ደህና ነሽ? አለቻት። ደህና ነኝ አለቻት። ፊዮሪ እንዴት ነሽ አንቺ? አለቻት። ደህና ነኝ። እንዴት ነው ፍቅረኛሽ ጋር? ደህና ናቸው! አው አሁንማ፣ በተለይ በጣም ጥሩ ነገር ላይ ነው ያለሁት አለቻት። እንዴት ዛሬማ፣ ጭራሽ ወደ መስጊድ ሲሄድ አበባ እና ጥቅስ ጽፎ እኮ ላክልኝ አለቻት። አረ ማሻላ ቆንጆ ነው አለቻት። አው በጣም ብዙ ነገር አለው። አንቺ እኮ ክረምቱን እኮ ብለሽ በዛ ሂደሽ ቀርሽ፣ እኔ ቶሎ ብዙ ነገር የማወራሽ ነገር አለኝ አለቻት። እሺ መጣለሁኝ አለቻት። ከዛም በኋላ እየቀለድሽ መሆን አለበት አለቻት። አይ እየቀለድኩኝ አይደለም አለቻት። ከዛ እሺ በቃቸው እና ቶሎ እንድትመጭ ፈልጋለሁ ጓደኛ አለቻት። አውኪ አለች። ከዛም በኋላ ተለያዩ። እንደተለያዩ ታዘጋና ስልኩ ወደ እሱ ደግሞ አማን እንትና ደወለችለት፣ ሜሪ ደወለችለት። መድኃኒት እና ወሰድኩ ወይስ አልወሰድኩም ስትል፣ ከዛ አላነሳም አለ። ከዛ ሁለተኛ ደግሞ ደወለችለት፣ አልወሰድኩም የኔ ቆንጆ አላት። አስባችሁታል። ከዚ ፊዮሪም ጋር እንደዛ ያለ፣ ከሷም ጋር እንደዛ ያለ። በነገራችን ላይ ከፊዮሪ ጋር ያለው ነገርና ከልጁ ጋር ያለውን ቅረቤት ቅርቤታነት ነገር ለማወቅ ነው እሷን ሜሪ ሜሪን የተጠቃት ከዛም በኋላ እንድት ተወስድ እሺ በቃ ሁለተኛ ስን አብረን እንገናኝ ና አውስዳለኝ፣ ከዛ ወዲህ ግን አልወስድም አላት። እሺ ይመጣለውኝ አለችው። ከዛ ጓደኛው ከሄደወል እና እንዴት ነህ ደህና ነህ አለው። ደህና ነኝ እና ጥሩ እየሄዳለ ነው ሁሉ ነገር? አዎ ጥሩ እየሄዳለኝ ነው አለው። ፊዮሬን እሳገኘት አለው። አይ ፊዮሬን እስካሁን ድረስ አላገኘዋትም ግን ጥሩ ነገር እየሄደ ነው አለው። አስባችሁታል የውሸት የውሸት ምልክት ማለት ነው። አንዳንድ ጊዜ ውሸት መጥፎ ነገር ላይ እንደሚጥል እርግጠኛ ላይ ማለት ነው ኢንሻላህ፣ እሱም ደግሞ መጥፎ ነገር ላይ እንደሚወድቅ ማለት ነው። ከዛም በኋላ እሺ አለው። አንተ ጋር እንዴት እየሄደልነው ሲለው ከኔ ጋር ምንም አይልም ጥሩ ነው አለው። እሺ በደንብ አድርገህ ስራ፣ ጓደኛዬ፣ በቅርብ እንገናኛለን አለው። እሺ አለ። ከዛም በኋላ ተለያዩና፣ እሷ ደግሞ መጣች። ከዛ ስታወራው ነበረ። ከዛ ኢዝን የመጀመሪያ ፍቅረኛ እንዳለው አሁን ደግሞ ፊዮሬ እንደምትባልሽ እንደሚያፈቅር ነገረችው። እሱም ደግሞ ፊዮሬን ስለሚያፈቅራት እንዴ ታዛሴ የት ሄዳ ነው አለ። አይኔ እንጃ ወደ ውጭ ሄዳ እስካሁን ድረስ ስልክም አታነሳም፣ ቴክስትም የተላክላትን አታነሳም። እና እሱም ደግሞ በጣም እንደሚያፈቅራት ነበረ አሁን ላይ ግን የሚያፈቅራት ፊዮሬን ነው ትለዋለች። እና የመጀመሪያ ፍቅረኛውን ታገኛት ፊዮሬን ይለቃታል ማለት ነው እኔም ይለቃታል ብዬ ነው ማስበው። ምክንያቱም መጀመሪያ እሷን ስለሚያበራት እቺ አሁን ላይ ስለሆነ የመጣችው አለችው። እንደዛ ከሆነማ እናገኘታለን ከየትም ብለን እናፈላለጋታለን አለ። አስባችሁታል? አቤት ምስጥነቱ ከእሷ ጋር እንግዲህ የፈለገው ነገር እንደዛ አይነት ነገር አምጥታ እንድትናግረው ነበረ። እሱም ደግሞ ተሳካለት። ከዛም በኋላ አዎ እንደዛ ነው። እሱም ደግሞ በጣም በሚገርም ሁኔታ ራሱን ጥሉ። ከሰው በታች ሆኖ ምናምን ነው ያለው። እዙን ማለት ነው። ምክንያቱም ለእሷ ያለው ፍቅር ለእሷ ያለው ስሜት ማለት ነው። ሕይወት ለራሱ ያስጠላል ብሎ ነው የሚለው። ከዛም በኋላ እሱን ፍቅረኛ ላይ ብላ ስትለው ለብቻው እንደ ብቻው ሄዶ በጣም ታንትን አለ። ሊፈልገው ሄደ። ጓደኛ ቢደውልለት አላነሳ አለ። ከዛም በኋላ መጣ። እንዲህ ምኖ ነው የት ሄደህ ነው የት ጠፍተህ ነው? እኔ እኮ ስደውልልህ ነበረ ብሎ እናት ነው ስለው አይኔ ምንም ማለንኩም፣ ባክን። ዛሬ እኮ ፊዮሬ ፍቅረኛ እንዳላት ነገረችኝ፣ አለው። እንዴ ፍቅረኛ አላት? አዎ አንተ የሆነ ፍቅር ለማሳየት የሞከርከው ነገር አለህ? እንዳሉ አረ እኔ እስካሁን ድረስ ምንም የሚያሳየውት ነገር የለኝም። ፍቅረኛ ለህ እንደ ስትለኝ አዋለችኝ የመወጣት ልጅ ብዬ አልኳት። በቃ ጥሩ አድርገሃል ጎሽ። እና ታዲያ በዛው አንተ እንደምታፈቅራት አትነግራትም ነበር አረ አንተ ደግሞ እንደዚህ ትላለህ እንደምናምን አለው። እሺ እና ታዲያ እንዴት ልታ ፍቅረኛ ሊኖራት ቻለ? አልገባኝም። እኔም አልገባኝም አለው። እንዴ ግራ ኖሮ እኮ የተገባውት ነገሩ እኮ ያንን ገጣሚውን ልጅ ሊሆን ይችላል አለው። እንዴ ማለት የሚገጥምላት ልጅ ልታፈቅር ስለቻለች ግን እኮ ስለ ልጁ ምንነት እኮ አልነገረችኝ ማለት ይዞን እኮ ስለዚህ አልነገረች የምንነቱን። ስለዚህ ስለዛ ስለ ገጣሚው ሊሆን ይችላል ማፍቀሯን ይሄ ነገረች ሲለው፣ እንዴ ይሄ ነገርም አለ እንዴ ምናምን አለና፣ ወይ ካንተ ጋር መማከር ጥሩ ነገር አገኘ ብሎ በጣም ተደሰተ ማለት ነው። ከዛም በኋላ አዎ ያው ገጣሚው ሊሆን ይችላል የምትወደው ብሎ እንደዛ ሲለው፣ በጣም ደስ እያለው በቃ ሊሄድ ብሎ ጥሎት ይሄዳ ከዛም በኋላ ላይ ከጓደኛው ጋር ካፌ ቤት ሄደ። ካፌ ቤት ሲሄድ አብረው ጫሙ። አብረው እዛ እንትን ጋራጅ ቤት መኪና ያጸዱ ነበረ ከጓደኛው ጋር፣ ከመጀመሪያው ጓደኛው ጋር ከዛ ከሱ ጋር ተገናኙ። ቡና እየጠጣ ነበረ። ኢቱን እንዴት ነህ ደህና ነህ? ደህና ነኝ፣ አልሐምድላ። እንዴት ነህ ስራ እንዴት ነው? ደህና ነው። አረ እባክህ አምሮባሃል አለው አው አምሮብኛል። ምን የሱን ነገር የዛን የጨቅጫቃ ሰውዬ ታቆይ እንዴ አለው። ከዛ አዎ እሱማ የሱማ ነገር ኦፍ ነው አለው። ከዛ አዎ በጣም ከባድ እኮ ነው ሲለው፣ እንዴት አንተ እንደዚህ ራስን ጥለት ጠብቀኛለ ይዙን አለው። እንዴ ታዲያ ምን ላድርግ ባክን የምኖረውም ህይወቴ ሁሉ ለራሱ በጣም ነው የሚያስጠላኝ። እኔ ሁሉ ነገሬ ፊዮሬ ወስደዋለች ይዋለች አለው። እንዴ ፊዮሬ ወስደዋለች? አዎ እና ታዲያ ራስን የጣለ ሰው እንዴት እሷ ፊወሪ ልትቀበል ትችላለች? ራስን ካልጠበቅ፣ ፊወሪ እንዴት ብላን የምታነሳ አለው። እኔ አላውቅም አለው ብቻ ግን ህይወት ከብዳኛለች አለው። ከዛ እንዴ እንደዛማ ራስን አትጣል፣ ራስን ጠበቅ። ራስን ካልጠበቅ ፊወሪ ለራሱ እንዴት ብላ ታነሳለ? የራስን የጣልከውን ብሎ ተለያዩ። ከዛ በቃ አንድ ቡና ስኒ ጠጣ አለው። አይ አልጠጣም፣ የምቸኮልበት አለኝ የሚሄድበት አለኝ አለው። እንደ ጠጣ አይ አልጠጣም፣ ደግመን እንገናኛለን እንሻ አላህ አለው። እሺ በቃቸው። እሺ ሰላም ተባባሉ ተለያዩ። ከዛ እሱም ደግሞ ወደ መንገዱ ቀጠለ። እሺ ይሄኛውም ደግሞ አማን ይደውልለታል ጓደኛው። እንዴት እንደዛ አይነት ታደርጋለህ አንተ? ቆይ ባለፈው ያቺ ልጅ ብዙ ጦዝ ነገር እንዳመጣችበት ረሳኸው እንዴ እስር ቤት ሳን ገባ ደሞ ተገላገል አንተ አሁን እንደዚ አይነት ነገር ታደርጋለህ አለው እንዴ ማለት እንዲ ስራህን በስነ ስርዓት እየሰራ የምኮራበ እኮ ነበርኩኝ ስለዚህ እንዴት እንደዚ አይነት ነገር ሰውየው ይደውልልኛል አለው ከዛ ደግሞ አሁን እዚህ የምትቅለበለብ ልጅ አለች ጥሩ ነገር እያመጣች ነው ካልሆነ ደግሞ እሷንም እናግታታለን አለ አያችሁ እኔ መጀመሪያ የሚያልኩት ነገር እሱ ልጅ መጥፎ ልጅ እንደሆነ ነው። ይምክንም የመጀመሪያ ፍቅረኛውን የኢዙንን እሱ አግቷ ሊሆን ይችላል፣ አሜሪካ ላለ አልሄደች ሊሆን ይችላል። አስባችሁታል? በጣም ከባድ ነው። እና ከዛም በኋላ በጣም ተናደደ፣ በጣም ከምነግራችሁ በላይ ማሰው። ከዛ ጥሎት ሄደ፣ ከዛም ጥሎት ሄደ እና እሱ እየተናደደ ነበረ ከዚህ እንደዛ አይነት ነገር ሁለተኛ እንድታደርግ አልፈልግም አለው። እሺ ብሎ ዘጋ። ከዛ ሂዙን ደግሞ ወደ ደብዳቤውን ሊያስቀምጥ ሄደ። ከዛ ደብዳቤውን ሊያስቀምጥ እየሄደ ያለ ደብዳቤውን ጽፎ ፈገግ እያለ እየጻፈላት ነው፣ በጣም ደስ በሚል ስሜት ማለት ነው። ከዛም በኋላ እሷም ደግሞ በጣም ስለጓጓች ስለ ደብዳቤው ስለሚቀመጥላት፣ ሄዳ ልትቀበል እየሄደች ነው ፊዮሪም። ጊዜውንም እዛ እየጻፈ ነው። ሁለታቸው መሃል ላይ ደብዳቤውን ጻፈላት እና ቅመጥ ያደርግላት ዝዛ ያደረገላት እሷ መጣች። ከዛ በጣም ደነገጠ፣ እሱ በጣም ተብረከረከ። ከዛ አብሮ ደግሞ አንተ ፊወሪ እኮ አያትዛም እንትን አክ አሜሪካ ቁጭ ብላለች እንዴ አንተ አውቆ መሆን አለበት አለው። ዳውቂ አይደለም አታያትም እንዳለው ሲያያት አዋለች። ከዛ ና እንሂድ እንጂ፣ አረኒ አልሂድም፣ ወደዛ አረንኒት ና እንሂድ፣ አረኒ አልሂድም። አንድ ሁለት ሲለው ሲገትተው ይዞት ሄደ። ከዛ በዛው ሰላም ተባባሉ። ከዛ ደብዳቤ ፒዮር እያስቀመጣች እያለ ፒዮር እየስትመጣ ሁለታቸው፣ እንዴ አንተ አንተ ነህ እንዴ? አዎ እኔ ነኝ። እንዴ ይዞን አንተ? አዎ እኔ ነኝ። በጣም ደነገጠ፣ በጣም ደነገጠች። እንግዲህ ውድ ቤተሰቦች ቀጣይ እስከምንገናኝ ድረስ እዚህ ላይ ያበቃል። እንሻአላህ በቅርብ ደግሞ ቀጣዩን ይዤላችሁ እመጣለሁ። በያላችሁበት ያለ ሰላም እና እዝነት ይውረድልኝ። ሰብስክራይብ እና ላይክ፣ ሸር እንዳትረሱ ውድ ቤተሰቦቼ። ወልታችኋለሁ ለአላህ ብዬ።